ሰላም ጤና ስትልኝ፣ እንደምናችሁ። ደህና ናችሁ ወይ? ሁሉ መልካም ነው? ዛሬ በሶሻል ሚዲያ ላይ በአትሌት ገለቴ ቡርቃና በባለቤቷ በነበረው ታደለ ገብረ መድን መካከል የተፈጠረውን ነገር የሚያሳዩ ብዙ አይነት ዘገባዎች አይቻለሁ። ሴፉ ፋንታውን ላይ አይቻለሁ፣ በኦሮምኛ ዜናዎች ላይ አይቻለሁ።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 እህታችን አትሌት ገለቴ ቡርቃ የኔ ቤተሰብ ከሆነ ሰው ጋር ትዳር የመሰረቱት በሚሊኒየም ነው። እኔ የዛን ጊዜ ከሀገር ውጭ ነበርኩ። በጮኝነት ጊዜ አንድ ወይም ሁለት ባልበለጠ ጊዜ አይቻቸዋለሁ አንድ ላይ። ከዛ ውጭ ሲጋቡ እኔ ሀገር ቤት አልነበርኩም እና እንደ ማንኛውም ሰው ተዋደው ተጋብቶ ላይፍ ጀመሩ፣ እየኖሩ ነበረ። በመሀል ደግሞ ያለመግባባቶች ተፈጠሩ።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 እሷ እንደምትሎ አስር ምናምን የምትለውን ነገር አላውቅም እንደ ባልና ሚስት በጋራ ያፈሩትን ነገር ፍርድ ቤት የመጨረሻ ውሳኔ ወስኗል። ሁሉም መንገድ ሄደው ያለፉት ሰባት እና ስምንት ዓመት በክርክር የቆዩት የሽምግልና ተሞክሯል። የፍርድ ቤት ጉዳዮች በተለያዩ ፍርድ ቤቶች ከታችኛው ፍርድ ቤት እስከ ላይኛው ፍርድ ቤት ድረስ ታይቷል እና እሱ ምን ስለሆነ ነው እሷ ለእሱ የሚፈርዱለት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 ሌሎች ባልና ሚስት ሲፋቱ ፍርድ ቤት አይሄዱም እንዴ ለንብረት የእነሱ ምን ልዩነት አሉ እና ዜጎች እኩል እንደሆኑ ማሰብ መልካም ይመስለኛል ስለ አዳመጣችሁ አመሰግናለሁ ይቅርታ ፈልጌ አይደለም በጣም ፖሽ ስለተደረግኩ ነው ይህን የተናገርኩት